የተቀናጊግብርና ሴክተር ጥረት ለላቀ ስኬት በሚል መሪ ቃል የሚካሄደውን የ2017 18 ምርት ዘመን የመኸር የተቀናጀ ግብርና ልማት ንቅናቄ መድረክ ለመሳተፍ ጥሪያችን አክብራችሁ እንኳን በሰላም መጣችሁ ማለት እወዳለሁ። ክቡራንና ክቡራት ግብርና ለሀገራችን የኢኮኖሚ ግንባታና የዜጎችን ሁለንተናዊ ብልጽግና ለማረጋገጥ ግንባር ቀደም ዘርፍ ነው መንግስት ለዘርፉ በሰጠው ልዩ ትኩረት ባለፉት ሰባት የለውጥ ዓመታት በተሰሩ ግብርና ለማት ሥራዎች ተጨባጭ ለውጦችን ማስመዝገብ ተችሏል። በተሰሩ ሥራዎችም ተስፋ ሰጪ ዜጎች ተጠቃሚነት እየተረጋገጠ ይገኛል። የክልሉ መንግስት ለግብርና ሴክተሩ በሰጠው ልዩ ትኩረት ከክልል ምስረታ ማግስት ጀምሮ አሳታፊ የሆነ ከክልል እስከ ቀበሌ የዘለቀ የተቀናጀ ግብርና ልማት ንቅናቄ በተከታታይነት እያካሄደ ይገኛል። ከክልል እስከ ቀበሌ የተካሄዱ ተሳትፏ የተቀናጀ ግብርና ልማት ንቅናቄዎችም የክልሉን የግብርና እድገት ወደ አንድ ምዕራፍ ከፍ ማድረግ አስችሎታል። እድሎችን ለማየት እነዚህ መድረኮች እድሎችን ለማየት ትልቅ አቅምም ፈጥረዋል። በተለይም የክልሉ ጸጋ መሠረት ያደረገ የተቀናጀ ግብርና ልማት አቅጣጫ ላይ የጋራ መግባባት እንዲፈጠር ብቻ ሳይሆን የጋራ መግባባት የተፈጠረባቸው የግብርና ልማት አቅጣጫዎችን በትኩረት አመራሩ በመምራት ሙያተኛ ድጋፍ በመስጠት አልሚዎችም በማልማት በመታተር ተጠቃሚነታቸውን ማረጋገጥ ጀምረዋል። በግብርናው ዘርፍ የተሰማሩ አካላት በሙሉ የተስፋ ብርሃን ብልጭታ ማየት ጀምረዋል። በተለይም በፓርቲያችንና መንግስታችን የዜጎቹ ሁለንተናዊ ብልጽግና ለማረጋገጥ የተቀመጠውን ትልም ለማሳካት አጋዥ የሆኑ የክልሉ ግብርና ቢሮ የግብርና ሴክተር ስድስት መሰረታዊ የግብርና ሴክተር ምሰሶዎችን ነድፎ ወደ ተግባር ገብቷል። እነዚህም የግብርና ሴክተር ምሰሶዎች የሕዝባችንና የሀገራችን አዋራጭ ከሆነው ድህነት የስንዴ ልመና ለማውጣት በተለይም ከተረጅነት ወደ ምርታማነት ብለን ያስጠመጥናቸውን ግቦች ለማሳካት ሚናቸው የጎላ በመሆኑም፣ በየደረጃ ያለው አመራር፣ ባለሙያ በግብር ያሰማሩ ባለሀብቶች፣ ወጣቶች፣ ሴቶች እና ባለድርሻ አካላት የግብርና ቤተሰቦች የክልሉን ስድስት የግብርና ሴክተር ምሰሶዎች በጥልቀት ማወቅ፣ መረዳት፣ ለሌሎች ማሳወቅ ማሳመንና መተግበር የዜጎችን ተጠቃሚነት ለማረጋገጥ የተቀናጀ ርብርብ ማድረግ ያስፈልጋል። ግብርና እንደ ክልሉ የግብርና ሴክተር ምሶሶዎች ስድስቱ የግብርና ሴክተር ምሶሶዎች የምንላቸው አንደኛው ምሶሶ የምግብና ስነ ምግብ ዋስትናን በቤተሰብ ደረጃ ማረጋገጥ ነው። ሁለተኛው ምሶሶ የገቢ ምርትን መተካት ነው። የገቢ ምርት የምንላቸው ዛሬ ፊታችን የምናየው ወተት ማለት ነው። የገቢ ምርቶቻችን ሆነ በሀገራችን ከፍተኛ የወተት ምርቶች ወደ ሀገራችን በከፍተኛ የውጭ ምንዛሬ ይገባሉ። ከፍተኛ የወተት ምርትን አመርጣራት ማሳደግ ይቻል ማለት የገቢ ምርትን መተካት ማለት ነው። ሌላው የውጭ ምርትን በብዛትና በጥራት ማምረት ነው። ሌላኛው ምሰሶ ለኢንዱስትሪ ግብዓት የሚሆኑ ምርቶችን በብዛትና በጥራት ማምረት ነው። አምስተኛው ምሰሶ የግብርና ሴክተሩ ለሁሉም ዜጋ የሥራ ዕድል ምንጭ እንዲሆን ማስቻል፣ ስድስተኛውና ዋነኛው ምሰሶ የምግብ ሉዓላዊነትን ያረጋገጠ ድህነትን ያሸነፈ ብልጽግናን ያሳካ ቤተሰብ ማህበረሰብና ክልል መፍጠር ናቸው። እነዚህ ምሰሶዎች ለማሳካት የአካባቢውን ጸጋ መሰረት ያደረገ የተመጣጠነ በርታማነት እንዲረጋገጥ በቅንጅት ትብብርና መናበብ መረባረብ ነው ከሁላችንም ይጠበቃል ከክልላችን ምስረቷ ማግስት ጀምሮ ግብርና የማዘመን የቴክኖሎጂ አጠቃቀምን የማሻሻል የውሃ ተኮር ግብርና ልምዳችንን የማሳደግ የአምራቹን ምርትና ምርታማነትን በማሳደግ ገቢው እንዲያድግና ኑሮ እንዲሻሻል ከክልል እስከ አርሶ አደሩ የደረሰ እየደረሰ በተቀናጀና በተናበበ ሁኔታ መፈፀም ጥረት ተደርጓል ይህ ጥረትም በርካታ ውጤቶችን ማስመዝገብ ተችሏል። በዘርፉም እነዚህ ውጤቶች በርካታ በግብርና ላይ የሚሰማሩ አካላትን ማነቃቃት፣ ማነሳሳት ጀምሯል። እነዚህ ስኬቶች በግብርና ሴክተሩ ከተመዘገቡ ስኬቶች መካከል አንደኛው የብርታማነት ማደግ፣ የገቢ መጨመር፣ የኑሮ መሻሻል፣ ስራ እድል መፍጠር፣ የገበያ መረጋጋት፣ በአጠቃላይ በግብርና ሴክተሩ የተፈጠሩ መነቃቃቶች ለግብርናው ዝማኔ ያላቸው አበርክቶ ከፍ ያለ ነው። ይሄንን ስራ ያሳፋችሁ አመራሮች፣ ሙያተኞች እለት እለት በቅብ ስርችን ሳትኑ የምታትኑ አርሶ አደሮችና ወጣቶች እንኳን ደሳላችሁ እንኳን ደሳለን ማለት እወዳለሁ። ይህ የፓርቲያችን የኢትዮጵያና የኢትዮጵያውያንን ሁለንተናዊ ብልጽግና የማረጋገጥ ህልም በአጭር ጊዜ ሊሳካ የሚችል መሆኑን አመልካች ተስፋ ሰጪ ውጤት ነው። ለዚህ ስኬት መነሻው የክልሉ መንግስት ለዘርፉ በሰጠው ልዩ ትኩረት ከክልል መንግስት ምስረታ ጀምሮ በጊዜ ለምሳሌ ሁሉንም ስራዎቻችንን ወቅታዊ የግብርና ተግባሮቻችን ታሳቢ ያደረገ የእቅድና የማስፈጸሚያ ስልቶች በተቀናጀና የግብርና ልማት ንቅናቄ ከሚመለከታቸው ባለድርሻ አካላት ጋር ተግባቦት በመፍጠር በምንፈጸሙ ምክንያት እነዚህ ስኬቶች ማምጣት ተችሏል። እነዚህ ስኬቶች የበለጠ ማስፋት፣ ማጽናት፣ ጉድለቶችን ማረም በተለይም የምርታማነት እድገትን ማመጣጠን ከሁሉ መመራር ከሁሉም ፍፃሜ የግብርና ቤተሰቦች ይጠበቃል። ዚህ መድረክ የምንወያየው በአጠቃላይ የመሬት ምርታማነትን ለማሳደግ የምንሰራቸው ሥራዎች ወደ አንድ ደረጃ ከፍ ማድረግ ያስፈልጋል። በተለይም መሬቶቻችን የላቀ ጥቅም በሚሰጡ ሰብሎች እንዲውሉ ማድረግ ከእያንዳንዱ አመራር ከእያንዳንዱ ሙያተኛ ይጠበቃል። ዛሬ ምናልባት በዚህ መድረክ ከተገኙ ሰዎች አይነት መሰል ስራዎች በሁሉም የክላችን አካባቢ መስፋታቸው ማደጋቸው እያየን ያለነው ያየመረትን ተጽዕኖ የሚያመጣው ነው። የግብርና ሴክተር የምርታማነት ማነቁ መፍታት ነው። በየአካባቢያችን መሰል ዕውቅና እየሰጠን እያተጋን መሄድ ከቻልን የጀመርነው ግብርናን በማሳደግ ምርትና ምርታማነትን በማስቀጠል ሁለም ታ ግብጽቅና ማረጋጠጡን ጉዞ በእርግጠኝነት ባጠረ ጊዜን ማሳካት ይቻላል። ለስኬቱ ግን የሁሉም አካላት የተናበበ የተባበረና የተቀናጀ ጥረት ጠይቃልና ለዚህ የታደማችሁ ሁሉ በባለቤትነት ይህን ድርሻችሁን እንድትወጡ ታላቅ የአክብሮ ጥሪ ማቅረብ ወዳሉ። ሌላው በሌማት ሀልሽ ቶቻችንም በተለይም በወተት በዶሮ ላን በማርና በማመቀት በማጥለብና በሌሎችም ሥራዎች ታስፋዘንች ውጤቶች ማየት ጀምረ ነው እዚህ የምናያቸውም የሌማትሮፋት ውጤቶቻችን ናቸው ሌማትሮፋት ትላንት ንግግር ነው ትላንትና እቅድ ነው ዛሬ ደግሞ ይሄ የሌማትሮፋት ሌማትን ብቻ ሳይሆን ተስፋንም አለብልማል አትረፍርፏል የአካባቢያችን ጸጋ እንድናይ አይናችን እንደሚመልጥ አድርጓል። ተስፋ የሚሰጥ ውጤት መጥቷል ግን ይሄ ተስፋ ብዙ የሚያኮራራ አይደለም። መስራት እንደምንችል ውጤት ማምጣት እንደምንችል አበርካች እንጂ ገና ከሰራ ነው ያልሰራ ነው ከደረስበት ያልደረስበት ይበልጣልና ና ከሰራን ግን ለውጥ ማምጣት እንደምንችል በተጨባጭ ይሄ ተስፋ ሰጪ ምልክት ስለሆነ ይህንን ሁሉም ባለቤት ሆኖ አመራሩ በመምራት ሙያተኛው በማገዝ ፈጻሚዎች በመስራት በጋራ ተቀናጅቶ ተናቦና ተባብሮ መስራት ከተቻለ ድህነትን ማሸነፍ በምትኩ ብልጽግናን በቤተሰብ ደረጃ እውን ማድረግ ይቻላል። ከጀመርናቸው ክላስተሮች 340 በተለይም የተቀናጀ ግብርና ለቤተሰብ ብልጽግና ብለን የሀሳብ ትንሽ እንጂ የመሬት ትንሽ ትንሽን መሬት አቀናጅቶ ማለባት ከተቻለ ብልጽግናን እውን ማድረግ ይቻላል። ስለዚህ 3436 የተቀናጀ ግብርና ላይ ሰብ ብልጽግና በ3436 ውስጥ ፍራፍሬ አለ፣ እንሰት አለ፣ ቅመም አለ፣ አትክልት አለ፣ ስራስር አለ፣ ዶሮ አለ፣ ይወተብላማ ሁሉ በአንድ ቦታ አለ ማለት ነው። የሌለው ምንድን ነው? አይቻልም ብቻ ነው የሌለው። ይቻላል አለ እዛ ውስጥ። ስለዚህ ይህን ማሳቃት እንችላለን። ይሄንን ማሳቃት ማለት ድህነትን ማሸነፍ ብልጽግናን ማረጋገጥ ስለሆነ ለዚህ ሁሉም በባለቤትነት መትጋት መጣር ያስፈልጋል። ክልላችን ያለው ዕድል ብዙ መሬት ማስፋት ሳይሆን ያለንን መሬት ምርታማነት ማሳደግ፣ የዛሬ የንቅናቄ መድረካችን ዋናው የወድትን አቅም እዚህ ይዘን የምንሄደውን ሀሳብ በዚህ የመኸር ወቅት ከ563 ሺህ ሄክታር በላይ ባሳ በሰመን ይሸፍናል። ይህን በማረግ ከ54 ሚሊዮን ኩንታል በላይ ምርት እንጠብቃለን። ይህን ለማምጣት ዋናው ጉዳይ የምርታማነት ማሳደግ ቁልፍ ጉዳይ ነው። በምርታማነት ማሳደግ ላይ ያሉ ማነፎችን መፍታት የእያንዳንዱ አመራር የመሪነት ሚና የሚጠይቅ ጉዳይ ነው። ማሳ በጊዜ እንዲዘጋጅ ማረግ፣ በተጠቀሰው ጊዜ እንዲዘራ ማረግ የነበርት ምክረትን መቀነስ የምርት አማሪት ማሳደግ ቁልፍ ቋጠሮች ስለሆኑ እነህ ጉዳዮች አመራሩ እንደ ወሮ ሁሉ እስካሁን እንዳሳካላቸው ድሎች ሁሉ ቀጣይ መመሪ ወቅት ጊዜ የጠቃላይ የመኸር ስራችን የተቀናጀ የተናበበ እንዲሆን ማድረግ ከመሪዎቻችን ይጠበቃል። በተለይም ይሄ ክረምት ከመኸር ስራችን ጎን ለጎን የክረምት የአረንጓዴ አሻራ ወይም ደግሞ የክረምት ችግኝ ተከላ የምናካሄድበት ጊዜ ነው። በዚህ ዓመት እንደ ክልል ከአምስት መቶ ሚሊዮን በላይ ችግኞች እንተክላለን። ከዚህ ውስጥ ዛሬ እንግዲህ የክረምት ችግኝ ማስጀመሪያ መርሃ ግብር እዚህ ዱራሜ ላይ እንዳስጀመር ነው። ይሄ ጅማሮ በሁሉም አካባቢ ነው የሚባል ደረጃ አሁን ቅድም ሳሁን ከአምስት መቶ ሚሊዮን ችግኝ በላይ ከዚህ ውስጥ አንድ ሦስተኛው የደንና የውበት ዛፎች ሲሆኑ ሦስት አራተኛው አጠቃላይ ከፍተኛ የኢኮኖሚ ጠቀሜታ ያላቸው እንደ ፍራፍሬ፣ ቡና፣ ሌሎች ችግኞች ስለሆኑ እነዚህ ችግኞች በጊዜ መትከል ማለት ያስቀመጥናቸው የምርታማነት ግቦች ማሳካት ማለት ስለሆነ እነዚህ ግቦች ለማሳካት የሁሉም አመራር በክልል አካባቢ ለሁለውን ንቅናቄ እስከ ታች እስከ ቀበሌ እስከ ህብረተሰብ ድረስ በማድረስ ሁሉም በጉዳዩ ላይ የጋራ መግባባት ፈጥሮ የጋራ አስተሳሰብ ይዞ ለስኬቱ የጋራ ርብርብ ማድረግ ያስፈልጋል እና ለዚህ ስኬት ሁሉም የድርሻውን እንዲወጣ በተለይ ዋና ዋና ጉዳዮችን ይዞ በየአካባቢው ነባራዊ ሁኔታ መተግበር ከእያንዳንዱ አመራር ይጠበቃል። ከእያንዳንዱ ሙያተኛ ሙያ ውዴታ በመጣት ይጠበቃል። ከእያንዳንዱ አርሶ አደር ከአመራሩ የሚሰጡ አቅጣጫዎቹም ተቀብሎ ሙያተኛው የሚሰጣቸው የሙያ ድጋፉ ተቀብሎ አርሶ አደሩ እንዲተገብር ታላቅ የአክብሮት ጥሪ እያቀረብ በድጋሚ እንኳን ደህና መጣችሁ እያልኩኝ መድረኩ በይፋ የተከፈተ መሆኑ በስራለው እጅግ ገርጌ አመሰግናለሁ።